ሰላም ጤና ይስጥልኝ። ለመቆያችሁ ጊዜያችሁ መልካም ጥሩ እንደነበር ተስፋ አድርጋለሁ። የዛሬ ጉዳይ የሚሆነው የገቢ ግብርን ቅነሳን በተመለከተ የገንዘብ ሚኒስቴር የተለያዩ ጥናቶችን አስጠንቶ ሶስት አማራጮችን አስቀምጧል። በተቃራኒ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ደግሞ ከግብር ነጻ የሚሆንበትን መጠን ከተለያዩ ሀገራት ጋራ ኮምፔር ኮንትራስት በማድረግ እና አሁን ሀገራችን ካለችበት ነባራዊ ሁኔታ ጋር በማወዳደር የገንዘብ መጠን አስቀምጧል። ሁለቱም ተቋማት ምን አሉ? ለሰራተኛ ውስጥ የሚበጀው የትኛው ነው የሚለውን ይላችሁ መጥቻለሁ። ከዛ ፊት ግን ዩቲዩብ ቻናሌን ላይክ፣ ኮመንት፣ ሰብስክራይብ በማድረግ የተሰርተሆኑ ዘንድ ጋብዛለሁ። ስለምታደርጉ ክብረት ስጥሪ። የገንዘብ ሚኒስ ሚኒስቴር ምንድን ነው ያለው? የተለያዩ ጥናቶችን አስጠንቶ ሶስት አማራጮችን አስቀምጧል። የመጀመሪያው ከግብር ነጻ መሆን አለበት ብሎ ያስቀመጠው አንድ ሺ ሁለት መቶ ብር ተከፋይ ሰራተኛ እና ከዛ በታች፣ ሁለተኛው በአንድ ሺ ስድስት መቶ ብር እና ሶስተኛ እንግዲህ ያስቀመጠው የሁለት ሺ ብር ተከፋይ ሰራተኞችን እና ከዛ በታች አሉት ከግብር ነጻ እንዲሆኑ የሚል ጥናትን አስጠንቷል። በዚህም ያነሳው ሀሳብ ምንድን ነው እንግዲህ የሁለት ሺ ብሩን እንኳን ቢጸድቅ ነው ጥናት ጥናት አስጠንቶ፣ አልጸደቀም፣ አቅርቧል። የሁለት ሺ ብር እንኳን ቢጸድቅ ነው የሚለው ወደ ዜሮ ነጥብ ስድስት በመቶ የሚሆን የሀገራችን ገቢ ይቀንሳል የሚልም ሀሳብ አክሎበታል። ነገር ግን አሁን ካለ ሁኔታ አንጻር ስናይ ብዙ ገቢ በታማኝነት ገቢ የሚያደርገው ያው በፔሮል ላይ ያለ አሊያም ደግሞ የመንግስት ሰራተኛውም ተቀጣሪ ሰራተኛ ነው ማለት ነው። ሰው ፎከስም እየተደረገ ያለው የገቢ ግብር ስብሰባ ላይም እዛው ዙሪያ እዛው ሰራተኛ ላይ ነው። ምክንያቱም ይህ ሰራተኛ የትም ሊሄድ ስለማይችል በምንም አይነት መልኩ ሊያጭበረብር አይችልም ማለት ነው። የኢትዮጵያ ሰራተኞች ማሕበራት ኮንፌዴሬሽን ደግሞ በተቃራኒው እንደው ሪፈረንስ እንኳን አድርገን ኬንያን ብንወስድ ኬንያ ከገቢ ግብር ነጻ የሚሆነው የከሀያ አራት ሺህ ብር ተከፋይ ጀምሮ ነው ዊች ሚንስ አራት ብር ተከፋይ እና ከዛ በታች ምንም አይነት ግብር ለሀገሪቱ አይከፍልም። አሁን ካለችበትኝ የሀገራችን ነባራዊ ሁኔታ ጋር ግን በማነፃፀር ከሱ ሶስት እጥፍ ዝቅ ብለን ወደ ስምንት ሺ ሶስት መቶ ብር የሚከፈለው ሰራተኛ ከዚህ ግብር ነፃ መሆን አለበትኝ። ከዛ እንኳን ወርደን ከእነሱ ጋር እኩል እንሁን አላለም። ነገር ግን ሰራተኛውን መኖር እንዳያቀተው አሁን ካለው ከኑሮ ጫና አንጻር አሁን ካለው ከኑሮ ውድነትና ከብዙ ነገሮች አንጻር ሰራተኛውን መኖር ስላቃተው አትሊስት በዚህ እንኳን ኑሮውን ማሻሻል ብቻ ብሎ ያቀረበው ሀሳብ አለ። ይህንም ሀሳብ እንደመነሻ አድርጎ እንግዲህ ክርክር ላይ ነው ያለው። የገንዘብ ሚኒስቴርም የራሱን ጥናት አስጠንቶ ለማጸደቅ እንትን እያለ ነው። ነገር ግን ብዙ ጊዜ ካየን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ብዙ ጥያቄዎችን ራይዝ ያደርጋል። ከዚህ በፊት ደሞዝ ጭማሪን በተመለከተ፣ የሰራተኞችን ጥቅማጥቅም በተመለከተ የገቢ ግብር ቅነሳም እንግዲህ በጣም ብዙ ጊዜ ሆኖታል እንደ ጥያቄ ሆኖ መነሳት ከጀመረ ነገር ግን ይህ ግባ የሚባል መልስ አልተሰጠም። አሁንም ደግሞ የገንዘብ ሚኒስቴር ጥናት አስጠናሁ ብሎ ባስቀመጠው አማራጭ ደግሞ ይዛት ይህ አማራጭ በሰራተኞች መፍትሄ ይሆናል ወይ ብለን ስናይ፣ ሁላችንም ዞር ብለን ማየት እንችላለን የራሳችንን የኑሮ ሁኔታ እና በጣም ከባድ ነው። ምክንያቱም ፔሮል ላይ ያለ ሰራተኛ ላይ ፎከስ በማድረግ ገቢን ማሳደግ አሊያም ደግሞ ግብርን መሰብሰብ ከፍ ማድረግ ብቻ ለውጥ ያመጣል ብዬ አላስብም። እንግዲህ የኢትዮጵያ ኮንፌዴሬሽን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽንም ይህንም ሀሳብ ነው የተናገሩት። ፔሮል ላይ ያለን ገቢ ብቻ በመሰብሰብ ግብርን ከፍ ማድረግ ወይም ገቢ ማሳደግ ይቻላል ማለት ከባድ ነው። ምክንያቱም ብዙ የተሻለ ገቢን ማስገኘት የሚችሉ ብዙ ተቋማት እነዛ ላይ ፎከስ ተደርጎ በስርዓቱ በሰሩቲኝ ባላቸው ገቢ ልክ ለሀገራቸው መስጠት ያለባቸው መክፈል ያለባቸውን ግብር መሰብሰብ ላይ ፎከስ ማድረግ የተሻለ ነው ያስባለ ሆነ፣ እንደኔ ምክንያቱም የምናያቸው ነባራዊ ሁኔታዎች አሉ። የተለያዩ ድርጅቶች ላይ የተለያዩ ቦታዎች ላይ ብዙ አይነት ማጭበርበሮች እንደሚካሄዱ በተለያዩ ሚዲያዎች ላይ መንግስት ራሱም ብዙ ነገሮችን ሲያቀርብ ከዚህ በፊት አይተናል። ነገር ግን አሁን ላይም ፎከስ እየተደረገ ያለ

የገቢ ግብር ራሱ ቅነሳ እንዳይደረግ እየተደረገ ያለው ከዚህ ከተቀጣሪ ሰራተኞች ነው እና ከዚህ ባሻገር የሰራተኛውንም የኑሮ ሁኔታ ካለ ሁኔታ ጋር ከኑሮ ውድነቱ ጋራ አነጻጽሮ የገቢ ግብር ሁኔታውን ማየት ይገባል እንጂ ጀስት ስለሚሰበሰበው ግብርና የሆነ ፐርሰንት ቅናሽ ቢደረግ ወይም የሆነ አካላት ከዚህ ከገቢ ግብር ነፃ ቢደረጉ የሀገሪቱ ገቢ በዚህ ፐርሰንት ይቀንሳል የሚለውን ብቻ ፎከስ ማድረግ የለብንም። አራቦት የሰዎቹ ኑሮ ምን ላይ ነው የሚለው መታየት የለበትም። ወይም እንደዚህ ጋር ምን አይነት ሰቆቃዎችን ምን አይነት ከባድ ነገሮችን ነው እያየናል ያለ ነው የሚለውም ነገር በግራም በቀኝም ነገሮች ታይተው የተሻለ ሚዛናዊ የሆነ ነገር ሀገራችንንም በማይጎዳ ሰራተኛውንም እኛንም ደግሞ በማያማር መልኩ የተሻለ ማሻሻያ ቢደረግ የተሻለ ነው ብዬ አስባለሁ። ግን እንዳጠቃላይ እንግዲህ የገንዘብ ሚኒስቴር አስጠና ያለውን ያስቀመጠው አማራጭ በሰራተኛው ይህን ያህል ፋይዳ ያለው ነገር አይደለም። ምክንያቱም ከዚህ በፊት ከስድስት መቶ ብር ጀምሮ ነው ሰራተኛ እንግዲህ ግብር ሲከፍል የነበረው አሁን ላይ ደግሞ እንግዲህ ከሁለት ሺ ጀምሮ ከዛ በታች አለው ነፃ እንዲሆን አይነት እና ቅነሳ እንዲደረግለት የሚል አማራጮች ያየ ነው እና ይሄ ምን ያህል ለውጥ ያመጣል በሰራተኛው ላይ እዛ ስማች ምንም ለውጥ የሚያመጣው ነገር የለም። ምክንያቱም ከዚህ በፊትም የደመወዝ ማሻሻያ ተደረገ ተብሎ ለሰራተኛው ላይ እዚህ ግባ የሚባል ለውጥን አላየንም። አሁንም ይሄ ቢደረግ ምንም አይነት ብዙም ለውጥ አይኖረውም። ነገር ግን ተደረገ ከተባለ ጥናትም ተጠና ከተባለ አይቀር የማህበረሰቡን የሰራተኞችን ችግር በሚፈታ መልኩ ነገሮች አሰስ ተደርገው የተሻለ እርምጃ የተሻለ የተሻለ ነገር ቢደረግ እና ዞር ተብሎ ያለበትን ሰራተኛው ከረንት ላይ ያለበትን ሁኔታ ቢታይ የተሻለ ነው ብዬ አስባለሁ። እንደ አጠቃላይ ሀገራችን ኢትዮጵያን ሰላም ያደርግልን ሀገራችን ኢትዮጵያን ዳሯን ሰዓት መሀላም ገነት አድርጎ ለሁላችን የምትመች የሰላም የፍቅር ሀገር ያደርግልን ዘንድ ዘወትር ምኞቴ ነው። አሁንም የቱ ቻናላ ላይክ፣ ኮመንት፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ ጋብዛለን። ስለምታደርጉ ግብረት ስትልኝ